በጋዛ ሰዎች የዋስትና ተጎጂዎች አለመሆናቸው ተገለጸ። የቅድስት መንበር የውጭ ጉዳይ ኃላፊ ብፁዕ ካርዲናል ፔትሮ ፓሮሊን የእስራኤል ሐማስ ጦርነት ሁለተኛ ዓመት መሙላቱን ተከትሎ በጋዛ ሰዎች የዋስትና ተጎጂዎች አለመሆናቸውን ገለጹ። ብፁዕነታቸው ይህን ያሉት ከቫቲካን ሚዲያ ጋር በነበራቸው ቃለ መጠይቅ ወቅት ነው። ብፁዕ ካርዲናል ፔትሮ ፓሮሊን ከዛሬ ሁለት ዓመት በፊት በሐማስ ታጣቂዎች የተፈጸሙ ጥቃት ኢ ሰብአዊ መሆኑን በማመላከት ጸረ ሴማዊነት ሊቆም የሚገባው መሆኑን አመላክተዋል። ብፁዕነታቸው የካቶሊክ ቤተክርስቲያን የቀድሞና የአሁኑ ርእሰ ሊቃነ ጳጳሳት በሐማስ የታገቱት እንዲለቀቁ በተደጋጋሚ ጥሪ ማቅረባቸውን አስታውሰዋል። ብፁዕነታቸው በአሁኑ ጊዜ ግዜ በጋዛ ያለው ሁኔታ የከፋ መሆኑና በአስር ሺዎች የሚቆጠሩ ሰዎች መሞታቸውን በማመላከት ምክንያታዊ ልኑን ጥላቸውን ልናስወግድና ግጭትን እንደ መፍትሔ መጠቀም ልናቁም እንደሚገባ መክሯል። ብፁዕ ካርዲናል ፔትሮ ፓሮሊን በጋዛ እየታየ ያለው የንጹሃን ሞት በእጅጉ እንዳሳዘናቸው መጠቆም ዓለም አቀፉ ማህበረሰብ ተገቢ አይደለም ከማለት ባሻገር መሳሪያዎችን ማቅረብ ማቆም አለበት። የተባበሩ መንግስታትም የሰላም ሚናው እንዲወጣ መንገድ ሊሰጠው ይገባል ሲሉ ተናግሯል። ብፁዕነታቸው በጋዛ የሚስተዋሉን ግጭትና እልቂት የሚያውቁ መፍትሄ ተቀባይነት አለው ማለታቸውን ቫቲካን ዜና ዘግቧል።